ዛሬ ግንቦት ሃያ መሆኑ ይታወቃል። ታዲያ የግንቦት ሃያ በዓል እንደ በፊቱ ድምቀቱ እየተከበረ አይደለም። ከዚህ ጋር ተያይዞ አንድ አነጋጋሪ ጉዳይ ዛሬ ተከስቷል። ይህም ምንድን ነው? የአሜሪካ ውጭ ጉዳይ ሚኒስትር በአነጋጋሪ ሁኔታ ለኢትዮጵያውያን የ ሰላሳ አራተኛ ዓመት የነፃነት በዓል መልእክት አስተላልፏል። ግንቦት ሃያን አስመልክቶ የአሜሪካ ውጭ ጉዳይ መስሪያ ቤት ዋና ሚኒስትር ወይም ፕሬስ ሴክሬታሪያቱ ማርኮ ሩቢዮ ይባላሉ እና ማርኮ ሩቢዮ በአነጋጋሪ ሁኔታ ለኢትዮጵያውያን የ ተኛ ዓመት የነፃነት በዓል የመልካም ምኞት መግለጫቸውን አስተላልፏል። በአሜሪካ የውጭ ጉዳይ ሚኒስትር ይፋዊ ድረገጽ ላይ የወጣው የማርኮ ሩቢዮ መግለጫ የተላለፈው ትላንት ማክሰኞ በግንቦት ሀያ ዋዜማ ላይ ነበር። ቢቢሲ በጉዳዩ ላይ በአዲስ አበባ ከሚገኘው የአሜሪካ ኤምባሲ ማብራሪያ ለማግኘት ያደረገው ጥረት ምላሽ ባይሳካም ከጥቂት ሰዓታት በኋላ በይፋዊ ገጹ ላይ የወጣው ጽሑፍ መነሳቱንም ቢቢሲ ተመልክቷል። በፕሬዚደንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ማክሰኞ ግንቦት 19 ቀን 2017 ዓ ም ያወጡት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜን የሚያዘ ነበር። የውጭ ጉዳይ ሚኒስተሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለሰላሳ አራተኛ አመት የነፃነት ክብረ በዓል እንኳን አደርሳችሁ መልካም ምኞታቸውን አቅርባለሁም ብሏል። አሜሪካ እና ኢትዮጵያ ለአንድ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው ዋሽንግተን እና አዲስ አበባ ባላቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻሉ። ለኢኮኖሚ እድገት፣ ንግድ፣ ኢንቨስትመንትን ለማስተዋወቅ እንዲሁም በንግግር ሰላምን ለማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ አጀንዳዎች ናቸውም ብሏል። የውጭ ጉዳይ ሚኒስትሩ ሮቢዮ መልእክታቸው ዩናይትድ ስቴትስ ለኢትዮጵያ እና ለህዝቧ መልካም ብሔራዊ በዓል ትመኛል ሲል መልካም ምኞቱን በድጋሚ በመግለጽም ያበቃ ነበር። ይህ የውጭ ጉዳይ ሚኒስቴር መግለጫ ግንቦት ሀያ ሊከበር ግንቦት 19 ቀን ነበር የወጣው የነፃነት በዓል ብሎ መጥቀሱ ያልተለመደም ነበር። በቀድሞ የአሜሪካ ፕሬዝደንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስተር የነበሩት አንቶኒ ብሊንከን ባለፈው ዓመት ለግንቦት ሀያ ባስተላለፉት መልእክት እለቱን ለማመልከት የተጠቀሱት የኢትዮጵያ ብሔራዊ ቀንና በዓል የሚሉትን አገላልጾች ተጠቅመውም ነበር። የአሁኑ ውጭ ጉዳይ ሚኒስተር ሩቢዮ ኤርትራ ባለፈው ሳምንት ቅዳሜ ግንቦት 15 2017 ዓም የነፃነት ባሏን ባከበረች እለትም ተመሳሳይ የመልካም ምኞት መግለጫ አውጥቶም ነበር። በዚህ መልእክታቸው በዩናይትድ ስቴትስ ኦፍ አሜሪካ ስም በዓለም ዙሪያ የሚገኙ ኤርትራውያን እንኳን ለሰላሳ አራተኛ ዓመት የኤርትራ የነፃነት ክብረ በዓል እንኳን አደረሳችሁ እላለሁ የሚል መልካም ምኞት አስተላልፎ ነበር። በኢህአዲግ ዘመነ መንግስት በድምቀት ይከበር የነበረው ግንቦታ ይጠቀስ የነበረው የደርግ መንግስት የተገረሰሰበት የድል በዓል ቀን በሚል ነበር። በመንግስት ደረጃ የሚከበረው ይህ ቀን ሲታሰብ ስራና ትምህርት ጭምር ዝግ ይደረግም ነበር። ዘንድሮ ግን እንግዲህ በመደበኛ የስራ እንቅስቃሴ ነው የተከበረው ጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አከባበሩ መቀዛቀዝም ታይቶበት ነበር በዘንድሮ ዓመት ደግሞ ከዚህ ቀደም ከተከበሩ በተለያዩ ስራና ትምህርት ዝግ አልተደረገም እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማት በዛሬ ዕለት ስራ ዝግ እንዳልሆነ ሰራተኞች መልእክታቸውን አስተላልፈዋል በዘንድሮ ዕለትም ዝግ ያልተደረገው የህዝብ በዓላትና የእረፍት ቀን ለመወሰን የተዘጋጀው አዲሱ አዋጅ ሰኔ 2016 ዓ.ም መዝደጉን ተከትሎ ግንቦት ሀያ እስከ ባለፈው ዓመት ድረስ ሲከበር የነበረ፣ ምንም አይነት ህጋዊ እውቅና ሳይሰጠውም ነበር። እስከ ባለፈው ዓመት ድረስ የአገሪቱ ብሔራዊ በዓላትን በተመለከተ ጥቅም ላይ ሲውል የነበረው ህግ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ.ም ያወጣውን አዋጅ ነበር። ኢህአዲግ ወደ ስልጣን ከመጣ በኋላም 1988 በዚህ አዋጅ ላይ መጠነኛ ማሻሻያ አድርጎም ነበር። ኢህአዲግ በማሻሻው የድል የአርበኞች ቀንን በፊት ይከበር ከነበረበት መጋቢት ስምንት ወደ ሚያዝያ 27 ቀን ቀይሯል። ይህ የአዋጅ ማሻሻያ ቢሆንም ግን ግንቦት ሃያን በብሔራዊ በዓልነት አላካተተም። ባለፈው ዓመት የወጣው አዲሱ አዋጅም በዘረዘረቸው ብሔራዊ በዓላት ውስጥ ይህ ቀን አልተጠቀሰም። ከዚህ ባሻገርም አዋጁ ከዚህ አዋጅ ጋር የሚቃረን ማንኛውም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል አንቀጽ በማካተቱ በአመላካች መንገድ የግንቦት ሃያን አከባበር አስቀርጦታል።